ሳምንት ምናምን አላልመብሽ ባለፈው ቪዲዮ ላይ ዳንኤል ይህን ኮመንት ኮመንት ነው የምታምነው። እኔ ኦልሞስት ፉል ባለፈው ቪዲዮ ኮመንት ላይ ተመሳይ ሲጀምር ዳንኤል ታውቀኛለህ አይደለ በቴ ምንም አይነት ነገር ላይ እንዴት አት እንደማድረግ ታውቃለህ። አሁንም እጅግ በጣም በጣም ብዙ ሰዎች ያላወቁት ነገር ትልቅ ነገር ይዟል። ይሄ ሰውዬ በተለይ ዳኒ ሮያልን እንደምታውቁት እንግዲህ በአሁኑ ደግሞ እጅግ ትልቅ ሴራ ሴራ አሲሯል ማለት ነው። እጅግ በጣም በሚያስፈራ ሁኔታ በአሁኑ ደግሞ ቆርጦ ተነስቷል። በተለይ ብሩክና ሀይሚን ለመለያየት ከዚህ በፊት በጣም ብዙ ነገሮችን ሲያደርግ ነበረ። በአሁኑ ደግሞ እንግዲህ እጅግ በጣም በሚያሳፍር ሁኔታ ህይወታቸውን ምስቅልቅሉ እንዲያወጣ ቆርጦ ተነስቷል ማለት ነው። በዚህም የተነሳ እንግዲህ አንድ ትልቅ መረጃ አግኝተናል። በተለይ እንግዲህ ያው ከዚህ በፊት ከሶስና ጋራ ሲያወራ የነበረ አንዳንድ የስልክ ጥሪዎች በተለይ የተደበቀ አንዳንድ ሚስጥሮችን አግኝተናል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስር አስቀምጡ ልን ወደ ጉዳያችን እንግዲህ በጣም በሚያስገርም ሁኔታ ከዚህ በፊት በጣም ብዙ ነገሮች ተፈጥሯል። ብሩክና ሀይሚ እንግዲህ እስከ መለያየት ደረጃ ድረስ ደርሶ ነበሩ። ያው ይሄ ሰውዬ አርፎ አልተቀመጠም እስከ ዛሬ ድረስ እንግዲህ ከነሱ የሆነ ምክንያት ነው የሚፈልገው እነሱን ለማለያየት ወይም ከፍተኛ ጥረት እያደረገ እንደሆነ በደንብ እናስታውሳለን። በተለይ ሀይሚን የራሱ ለማድረግ እጅግ በጣም ከፍተኛ ጥረት እያደረገ እንደነበረ ሁላችንም የምናስታውሰው ጉዳይ ነው። በአሁኑ ደግሞ እንግዲህ ያው ከሶስና ጋራ ቁጭ ብሎ ሴራ ሲያሴሩ ወይም ደግሞ የተደበቀ አንድ ድምፅ መረጃ ወጥተዋል ማለት ነው። ያ መረጃ እንግዲህ የሚያሳየው ምንድን ነው የሰሩትን ቪዲዮ ቁጭ ብሎ የሚገመግሙበትን ወይ ነው የሚናገሩት። በተለይ ኮመንቶቹ የተጻፉ ኮመንቶችን አንብበሻል ብሎ ሶስናን ሲጠይቅ ነው የምናስተውለው ቪዲዮ ላይ ከዛ በኋላም እንግዲህ የምትለው በስልክ ነው ይህንን ንግግር ያደረጉት ያንን ንግግር ተቆርጦ ወጣና አሁን ሶሻል ሚዲያ ላይ በብዛት ሼር እየተደረገ ይገኛል። በተለይ እንግዲህ እንዳየነው ሀብ ግሬስ እንግዲህ ይህንን መረጃ ኬትም ብሎ አግኝተዋል ማለት ነው። እጅግ በጣም ታማኝ መረጃዎችም በማሰራጨት የሚታወቀው በተለይ ሀብ ግሬስ ይህንን ነገር አግኝቻለው እጅግ በጣም በጣም በሚያሳፍር ሁኔታ ዳኒና ሶስና ቃል በቃል ሲነጋገሩ የስልክ ቅጂ ወይም ደግሞ የድምፅ ቅጂ አግኝቻለሁ። ስለዚህ እጅግ በጣም ከባድ ነገሮችን እየተፈጠረ ስለሆነ እጅግ መጠንቀቅ አለባቸው ብሎ እንግዲህ አንድ መልእክት አስፍሯል ማለት ነው ዩቲዩብ ቻናሉ ላይ። እጅግ በጣም በጣም በሚገርም ሁኔታ እንግዲህ ዳኒ እስካሁን ድረስ አርፎ አልተቀመጠም። በጣም ትልልቅ ሴራዎችን እያደረገ ነው። በተለይ ሀይሚና ብሩኬን ለመለያየት ከፍተኛ ጥረት እያደረገ እንደሆነ በደንብ ሰምተናል ማለት ነው። በሌላ በኩል እንግዲህ እንደምታውቁት በተለይ ሀይሚና ብሩኬ ከተጣሉ በኋላ የመጨረሻ ቪዲዮ አብሮ የሰሩበት ጊዜ ያው አንድ ሚስጥር እንዳለና ያን ሚስጥር ደግሞ መናገር አሁን እንደማትፈልግ በተለይ ሀይሚ ስትናገር ነበረ። በዛም ሰዓት እንግዲህ በጣም ወጥሮ የጠየቀው ብሩኬን ምንድን ነው ያለችው ወደ ውጭ ሀገር እንደምትሄድና አንዳንድ ነገሮችን ለማስተካከል ወይም ደግሞ ትምህርቷንም ሁሉም ነገር እዛ መኖርም እንደምትፈልግ በደንብ አድርጋ ተናግራ ነበረ። እንግዲህ በዚህ ሁኔታ ምንም አልተስማማም ነበረ ብሩኬ በጣም በሚገርማችሁ ሁኔታ። እንግዲህ አንድ ሚስጥር አለ የተባለው ይሄኛው ሚስጥር ሳይሆን ሌላ ነገር ነው ብሎ ደግሞ አንዳንድ ሚዲያዎች ሲያወሩም ሰምተናል ማለት ነው። በሌላ በኩል እንግዲህ ምንድን ነው የተፈጠረው የሚለውን ደግሞ የሚያወሩት ያው በተለይ ሀይሚ እርጉዝ እንደሆነች እና ይሄ ነገር ውሸት እንደሆነ በተለይ ደግሞ ወደ ውጭ ሀገር ሄዳለው የምትለው ነገር ፈጽሞ ውሸት እንደሆነ እና ይህም አዲስ ነገር ነው ወይም ደግሞ ትልቅ ዜና አለ፣ በህይወቴ ትልቅ ለውጥ አለ ብላ ያወራችው ይህንን እንደሆነ ነው። እንግዲህ በጣም ትልቅ የሚባል ሚዲያ ይህንን ነገር ሼር ሲያረግ ወይም ደግሞ ሲያወራ በደንብ ሰምተናል ማለት ነው። እጅግ በጣም ነገሮች ውስብስብ ሆኖ በተለይ እንግዲህ ዳኒ ሮስት እና ሶስት እና እየተቀባበሉ እነዚህን ሰዎችን በጣም በተደጋጋሚ እንግዲህ ሲያጣሉ ወይም ደግሞ እነሱን ህይወታቸውን ለማመሰቃቀል እንግዲህ ከፍተኛ ጥረት ሲያረጉ ነበረ። አብሮ እንደሚሰሩ ግን አብዛኛው ሰው አያውቁም ነበረ በተለይ እንደምታውቁት ሶስናና ዳኒሮስ ከዚህ በፊት እንግዲህ እኛም ያው አንድ ሁለት ቪዲዮዎችን ሰርተን ነበረ። ዳኒሮስና ሶስና እንግዲህ በጣም በጣም እጅና ጓንት ሆኖ እየሰሩ ነው እስካሁን ድረስ። ምንም እነሱ መሀል ጥለ የለም አውቆ ሚዲያ ላይ እያስመሰሉ እንደሆነ በደንብ አድርገን ተናግረን ነበረ። እነሱ እየሰሩ ያሉት እንግዲህ ትልቅ ሴራ ነው። ያ ሴራ ደግሞ ምንድን ነው? ብሩክና ሀይሚ በጭራሽ አብሮ እንዳይሆኑ ከፍተኛ ጥረት እያደረጉ ነው። በየቀኑ እያገኟቸው እንግዲህ አንዳንድ አዳዲስ መረጃዎችን እየሰጧቸው መሀላቸው ያለውን ነገር ወይም ደግሞ መሀላቸው ያለውን ጥላቻ እንግዲህ እጅግ እያሰፉ እያሰፉ አሁን ላይ እንዳይግባቡ እስከ ማድረግ ድረስ ደርሷል ማለት ነው። እንደምታስታውሱት እንግዲህ ያው ዳኒ ሮስተ ወይም ደግሞ ሶስትና ሰዓት መጣ በፊት በተለይ ከሁለት ወር በፊት እንግዲህ እንደምታስታውሱት በጣም ሰላማዊ ቪዲዮዎችን ሲሰሩ እንደነበረ እናስታውሳለን በተለይ ብሩኬና ሃይሚ ሀይሚ እጅግ በጣም ደስ የሚል ስሜት ውስጥ እንደነበሩ በጣም የፍቅር ትልቅ የፍቅር ስሜት ውስጥ እንደነበሩ ሁላችንም እናስታውስ ጉዳይ ነው በዚህ ከቀጠለ በተለይ እንግዲህ ዳኒሮስትና ሶስና አላማቸው እንደሚሳካ እርግጠኛ መሆን እንችላለን ማለት ነው በሚገርም ሁኔታ እንግዲህ ዳኒሮስትና ሶስ ሆም ብሎ ቁጭ ብሎ አንዳንድ ሴራዎችን እየጠነሰሱ ሆን ሆን ብሎ እነሱን ትዳራቸው ወይም ደግሞ ፍቅራቸውን እንዳይኖሩ እንግዲህ በጣም ከፍተኛ ጥረት እያደረጉ ነው፣ ብሩክና ሃይሚ ላይ ማለት ነው። እንግዲህ ያው ብሩክ ሁሉም ነገር ላይ በተለይ እየነቃ እንደሆነ በደንብ እናውቃለን። በተለይ የሶስናን ጉዳይ ብቻ ነው የማያውቀው እንጂ የዳኒ ሮስትን ጉዳይ በደንብ አውቋል። የሱን ኢራን በደንብ ተረድቶታል። ግን በጣም በሚያሳዝን ሁኔታ ያው እንደምታውቁ ሀይሚ እስካሁን ድረስ ንጹህ እንደሆነ በተለይ ዳኒ ሮያል በጣም ንጹህ እንደሆነ ምንም አይነት ሴራ እንደማያሴር ወይም ደግሞ ጥሩ አይነት ሰው እንደሆነ በዛ መንገድ እያሰበች እንደሆነ እንግዲህ ለመረዳት ችለናል። እጅግ በጣም በጣም ከባድ ነገሮች እንደሚፈጠሩ አንጠራጠርም። ምክንያቱም እንግዲህ ያው ዳኒ ሮስት ህይወታቸው መሀል ካለ እስከ ዛሬ ድረስ ወይም ደግሞ ወደፊትም ከነሱ ጋር የሚሆን ከሆነ የእነሱን ህይወት መበጥበጥ እንጂ ምንም ነገር ሊያረግላቸው አይችልም። ስለዚህ ከዚህ ሰውዬ እንግዲህ መራቅ አለባቸው ብለን ነው የምናስበው። ከዚህ በፊትም እንግዲህ በጣም ብዙ ነገሮችን ስና እናውራ ነበረ። ያው ብዙ ሰዎች እንግዲህ ሼር እያረጋችሁ ነው፣ በተለያየ አጋጣሚ ቪዲዮም ቫይራል ወጥቷል፣ በጣም ብዙ ሰው ጋር ደርሷል። ግን ምንድነው ሀይሚ እስካሁን ድረስ አልነቃችም። እንግዲህ ለሷ በተለይ ሼር በማድረግ እንድትተባበሩ ከወዲሁ እንጠይቃለን። ስለዚህ ውድ ቻናሌ ቤተሰቦች፣ አዲስ ነገር ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።